ሙሉ ማቴሪያሉን ይዘው ማለትም ደግሞ ክሩን ይዘው ወደ ስራው ለመግባት ምን ያህል ካፒታል እንዳጠቃላይ ሊያስፈልጋቸው ይችላል? ሮማሊ ግን ከአንድ ሺህ ብር ጀምሮ ለክሩ ቢመድቡ መስራት ያሰራቸዋል ማለት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 እንደምናለች እግዚአብሔር መስገን ስለሉ እንኳን በደና መጣች። እንግዲህ ዛሬ አስር ሺ ብር በማይሞላ ገንዘብ ሰዎች በቤት ውስጥ ሆነው ሊሰሩበት የሚችለውን አንድ ማሽን ይዘሽልን የመጣሽው በቅድሚያ ግን ጊዜሽን ሰውተሽ እንዲሁም ደግሞ ስላለው ስለ ቢዝነሱ ሁኔታ ለተመልካች ለማድረስ እዚህ ደረስ ስለመጣሽ እጅጋር ግ አመሰግናለሁ። እኔ ማክብራችሁ ስለጠራችኝ አመሰግናለሁ። እስቲ ንታዋቅ ስምሽን ና የስራ ድርሻ ይሄነን ይባላለሁ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 እንደየሰቡስ ፍጥነት ይለያያል ማለት ነው በጣም ጥሩ እንግዲህ ስመለከተው በጣም አነስተኛ የሚመስል ግን ደግሞ ብዙ የሆኑ ተግባራትን የሚሰራ ይመስለኛል እንዳጠቃላይ ግን እስኪ ምን ምን መስራት ይቻላል ያው በክር የሚሰሩ ብዙ አይነት ስራዎች ይኖራሉ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 አገራችን ላይ ጥልፍ በጣም ይታወቃል፣ ይወደዳል። ጥልፍ መስሪያ መሰግ ወይም ፐንችን አይደል የሚባል መስሪያ አለን። እሱ መስሪያ የትራስ ጨርቆችን፣ የምንጣፎችን፣ ትንንሽ ምንጣፎችን፣ ትልቅ ከሆነ ጊዜ ይፈጅብናል። የዌልካም ምንጣፎችን፣ ሎጎዎችን መስራት ይችላል። ከዛ ውጭ ደግሞ የቦርሳ መረቦች አሉ። የቦርሳ ቅርጽ የያዙ መረቦች፣ እነሱን ደግሞ ድሮ ሱፍራ ስንሰራ መረብ ላይ የቡና ሱፍራ ስንሰራ አይደለም፣ ልክ እንደነዛ ረ የተቆረጡ ስለሆኑ ገጣጥሞ ክሮች ሰፍተንባቸው ቦርሳዎችን መስራት እንችላለን። ከዛ በተጨማሪ ደግሞ ሉሞች አሉ ኒቲንግ ሉም፣ ከኒቲንግ ማሽን እነዛ ጊዜ ይፈጃሉ። ግን እነሱም ማንዋል ናቸው። በእነሱም ፎጣዎችን፣ ስካርፎችን መስራት እንችላለን። በጣም ጥሩ። እስቲ በተወሰነ መልኩ ተግባሩን ሊያው እና ምን ያህል ቀላል ነው የሚለውንም እንድንመለከተው። ከዛ ደግሞ በተጨማሪ በዚህ ማሽን የተሰራ አንድ ልብስም ይዘሽ መተሻል እና ስለሱም ደግሞ እናንሳ። ኖርማሊ ከአሰራሩ ብንጀምር እዚህ ጋ ኮፍያ ወደ ታች እናረጋታለን። ፒ ወይም ቲዩብ ላይ ማለት ነው። ይቺ አርባ ስምንተኛው መርፌ ናት ነጯ ማለት ነው። ከዛን ክራችንን አንድ ወደፊት አንዱ በኋላ እያደረግ እናስገባለን። ትሞክሪያለሽ። ደስ ይለኛል። ማሽከርከር ብቻ ነው። ኔ ማሽከርከር ነው። ይሄንን ማድረግ ይሄን፣ ከፊት ነው ከኋላ ነው የማደርገው? አንድ ከኋላ አንድ ከፊት። ልክ ነሽ። መርፌ መዝለል የለብንም ትንሽ ሰዓት እንትን ይላለን አዲስ ሰው እውነት ለመናገር ቀላል ነው። ይህ ለኮፍያ የሚሆን ክብ የሆነ ጨዋታችን እየተጫወትን እሱ ይሰራል አይደል መሽከርከር ብቻ ስለሆነ ማለት ነው ከዚህ በኋላ ነው ስለዚህ ንዚ ማሽከርከር የመጀመሪያውን ስቴፕ ብቻ እኛ ስቴፕን ጠብቀን ካደረግን በጣም ማሽከርከር ብቻ ነው። እርታችን እየወረደልን ይሄዳል ስራው ማለት ነው። በትንሹ ስንት ደቂቃ ሊፈጅብን ይችላል? አስራ አምስት ደቂቃ ኮፍያ ለመስራት አስራ አምስት ደቂቃ፣ አንዳንዴ እንደ ፍጥነታችን ላይፈጅብን ይችላል።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 ጋውን ስለሆነ ማለት ነው፣ ረጅም ጋውን ስለሆነ እንደምታየው አስር ክር ፈሽቷል። የክሩ አይነት እየተደባለቀ ነው ወይስ ራሱን የቻለ አይነት? ይሄ ራሱን የቻለ ሰካራ የሚባል ክር አለ እና ሚክስድ ነው። ልክ እንደዚህኛ ማለት ነው፣ ሚክስድ ክር ነው። በጣም ጥሩ። እንግዲህ ያው እጅጌ ሙሉ እጅጌ ጉርድ እያልን ነው እንደምንለው እና ምናልባት እጅጌ ሙሉ ስንሰራ የክብነት ባህሪ ይኖረዋል እና ምናልባት እሱን ስንሰራ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 ከዛ እሱን መሸጡ የሚከብድ ነገር አይደለም። ግን እኛ ንፍጠር ካሉ የተለያዩ ቀሚሶችንም ሄርባንዶችንም መስራት ይችላሉ። ስክረንቺ የፀጉር ጌጦችንም በዚህ ማሽን መስራት ይችላሉ። እና እነሱን ደግሞ በራሳቸው ወይ ክሬቲቭ ሆነው ሶሻል ሚዲያውን ተጠቅመው በእሱ ታግዘው መስራት ይችላሉ። እና ኖርማሊ አዲስ ነገር ሰው ጋር ተቀባይነት ስለሚኖረው መሸጥ ይችላሉ። በጣም ጥሩ ምናልባት አሁን ስንሰራ ማሽኑ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 በጣም ጥሩ። ምናልባት ይህንን ማሽናውን ሰዎች በብዛት ቢፈልጉ በብዛት ያገኛሉ ወይ? ምናልባት የአቅርቦት ችግር አያጋጥማቸውም ወይ? ኖርማሊ በብዛት ስለምናስገባ የአቅርቦት ችግር የለም። በጣም ጥሩ። ክሮቹንስ እንዲሁ ያገኛሉ? አዎ ክሮችንም፣ እንዲሁም ደግሞ የተለያዩ ሌሎች ቅድም የነገርኩሽን መስሪያዎችም ግብአቶቹንም እኛ ጋር ያገኛሉ።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 ቁጭ ብለው ምን ልስራ ለሚሉ ማስተላለፍ የምትፈልጊ መልእክት ካለ እድሉ ልስጥሽና እዚጋ እናበቃለን። ኖርማሊ አንድን ነገር መጀመሪያ ማሰብ ነው የሚያስፈልገው። ለምን ቁጫለን ቁጭ ብያለው ምናም የሚለውን ነገር ትተን ምን መስራት እንደሚፈልጉ ማሰብ መስራት የሚፈልጉትን ነገር ደግሞ ዛሬ ነገ ብለው መተው የለባቸውም። ብዙ ጊዜ የቢዝነስ ሰዎች ሲሉት እንደምዘበው፣ አሁን ካሰብሽው ወዲያው ማድረግ ነው። ፌል የሚያደረግ ሰው ወይም የሚወድቅ ሰው የሚሰራ ሰው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 ላይክ ኦብስታክል ቢያጋጥምሽም ለመስራት ሌላ ኦፕሽን ተጠቅመሽ መስራት አለብሽ። ካልሰራሽ ምንም አዲስ የሚፈጠር ነገር የለም ፌል ታደርጊያለሽ ማለት ነው። በጣም ጥሩ። ስለሰጠሽን ጊዜ እና ማብራሪያ እጅግ አድርጊያ አመሰግናለሁ። እዚህ ድረስ መተሽ ስለ ቢዝነሱ ስለ ማሽኑ እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን በደንብ ሰተሽናል። ጊዜሽን ሳውተሽ ስለመጣሽ እጅግ አድርጊያ አመሰግናለሁ። አመሰግናለሁ። አክብራችሁ ስለቀራችሁን በጣም ላመሰግናለን። በእኔና በኢትዮ ርስቶርስም ላመሰግናቸው እወዳለሁ። በጣም ጥሩ